ስምንተኛ ክፍል ላይ ጨርሼ ዘጠነኛ ክፍል በሚገባበት ሰዓት ላይ ነው የእኔ ትምህርት ላይ የሚያለ ተርኒንግ ፖይንት የተፈጠረው። ምንድን ቻች ተርኒንግ ፖይንቱ እንግዲህ ምን መሰለህ፣ አሁን እስከ ስምንተኛ ክፍል ላይ የተማርኩበት ጊዜ ጎበዝ የመሆን ትልቅ ጉጉት ነበረኝ። እሺ። እና እጠይቃለሁ፣ አንደኛ የሚወጡ ተማሪዎችን ጠይቃለሁ፣ ሁለተኛ የሚወጡ ተማሪዎችን እየተከታተሉ እጠይቃለሁ፣ ምንድን ነው ጎበዝ የሚያደርጋ እችላለሁ። አንድ ጊዜ አንደኛው ጓደኛዬ እኔ አሳ ዘይት ስለምጠጣ ነው አለኝ፣ እና ሞከርኩት፣ ባይገርም ለውጥ የለም። አይኪዩ ሁለተኛው ጓደኛ ደግሞ ጠዋት ጠዋት ሜዲቴት የማድረግ ልምድ አለኝ አለኝ። ሞከርኩት። ለሊት እየተነሱ ሜዲቴት ማድረግን። ምንድን ነው ሜዲቴት የሚያደርገው? በቃ ጠዋት ተነስቶ መመሰጥ፣ ዝም ብሎ መቀመጥ ብሎኝ፣ ቀልብ ይሰበስባል። አዎ፣ ሞከርኩት። እሺ ለውጥ አልነበረም። መጨረሻ አንድ በጣም የሚቀርበው ልጅ ነበረ እና እሱ ትምህርት ቤት ውስጥ በጣም ብዙ ሰዎች ነው የሚወዱት። አስተማሪዎችም ልክ እንደሱ ሆኑ እያሉ ነው አፕሪቺዬት የሚያደርጉን። አንድ ቀን እንደ ድንገት ሆኖ አንድ ዲስክ ላይ መቀመጥ ቻለና ምንድን ነው ጎበዝ የሆንኩ? እንዴት ነው ስታጠና የሚገባ አሚን እኔ አጥንቼ አጥንቼ፣ እሱ ሳያጠና ጥያቄ ስንሰራ ጥሎ ነው የሚሄደው። እና የቴኳንዶ ስለምሰራ ነው አለኝ። ገባው። ካራት ሹ ገባው። ሁሹ መማር ጀመርኩኝ። እየተማርኩኝ ግራጄ ተሰብሮ ወጣው። ለውጥ የለም። ሰባራኜ ወጣው ማለት ነው።